እግዚአብሔር ጉራ ይሆነ እግዚአብሔር ጉራ ይመስለኛል። እንደዚህ አለ ምናምን ሰገጥ ፋራ አይሆንኩ ነው ማምላክንም ይመስለኝ እና ቲክቶክ ባይዘጋ ስቶሪ ላይ የለፖስ ሰጥኳ አሳይሻለሁ። ክለቡ መውጣት አሳይሻለሁ። መጠጣት ላንቺ ብርቅሽ ነው፣ ማጫስ ብርቅሽ ነው፣ ሰው ማግኘት ብርቅሽ ነው። አሳይሻለሁ በጊዜ እኔ እዚህ ሀገር ስመጣ እግዚአብሔር ይመስገን አባቴን ያመጣኝ አባቴን የተቀበለኝ የማንንም ሰው እጅ ሳላይ ራይድ ስጡኝ እያልኩኝ እንደ ሰው ራይድ እየተሰ ይሄ ማለት ንቀት አይደለም ጋይስ እንዳይ የተናቃቸው አሜሪካን ሀገር ስትመጡ ንቅያቸው አይደለም፣ ግን እንደ ማንም ራይድ ስጡኝ፣ ስራ ልሄድ ነው፣ ማንንም ሰው ሳልጠይቅ። ቅድሜ ና ጤና የስጠው አባቴ ለሱ እንትን ብሎኛል። ደግሞ በጊዜ በደንብ አድርጌ ሰርቼ ቀጥቼ ገንዘቤን ይዣለሁ። የሚያሳብድሽ አንቺ፣ የሚያንገበግበሽ እሱ ነው። ጨጓራሽን የሚያካትልሽ ቁጭ። አሜሪካን ሀገር ውስጥ ከሲስተም የወጣ ሰው ምንም ነገር አይኖረውም። ስልክም መጠቀም አይችልም። መኪና መንዳት አይችል፣ ኢንሹራንስም የለውም። ቤት ውስጥም እንትን ማለት አይችልም። ከሲስተም የወጣ ሰው እና ማነው? እኔ ትራምፕ ልጅ ነኝ። ከሲስተም የወጡትን አይደለም ያልወጡትን እንኳን ያ ከሲስተም እንኳን ያልወጡትን እንኳን ወደ ሀገራቸው እየተሸኙ ነው ያሉት። በዚህ አጋጣሚ ልንገርሽ፣ ገባሽ? አንቺ እከክ ዘረከክ። ደግሞ ስለ ልጇ ማለት ነው። ልጅ ያለው ሰው ነው ስለ ልጁ የሚያቀው ልጅ ያል ባለፈው ልጇን የካደቻል አልሽ። ምንድን ነው የምታጨሹ? ፊንገርዬ። ምንድን ነው በፊንገር የተጠቀለለ ሀሽሽ ነው። እንዲህ የምታጨሹ እየተፈነገረ ነው። እንዲህ የምታጨሹ ባለፈው፣ ልጇን የካደቻል። ዛሬ ደግሞ ልጅ ቢኖራት ኖሮ የልጅን ስሜት ታውቃለች አልሽ። እንዴት እንዴት ነው ጭንቅላትሽን የደከልኩትኝ? አንዱን ከአንዱ እኮ ማሰባቅቶሻል። እንዴት እንዴት ነው ጭንቅላቷን የደከልኩትኝ? ባለፈው ልጇን የካደቻል። ዛሬ ደግሞ ልጅ ያለው ሰው ቢሆን ታውቃለች። ልንገርሽ አንቺን የማላምንሽ ለምን እንደሆነ ታውቂያለሽ? ልጄ አመማት እንዲያለሽ የምትይው አስራ አምስት ቀን ነው ልጅሽ የታመመችው። ከአስራ አምስት ቀን በፊት በሻምፓይን እጅሽን እየታጠብሽ በውስኪ ነው ምናምን እጅሽን እየታጠብሽ ነበር፣ አረቄሽን እየረጋሽ ነበር። ልጆ የታመመበት ሰው እኔ ልጄ ታማ አይደለም ጓደኛ ታማ ወይ ደግሞ ዲቦራን አይታችኋል? የባለፈው የሆነ ነገር ሆኗ እንኳን ጨንቆኝ እንዴት ሳሪን ሳስጨንቃላይ ብሎ እንደነበር አይታቸዋል። እንኳን ልጅ አይደለም ቀርቶ ማለት ነው ልጅ የማ ብትሆን እንዴት እንደምንገበገብ አሳይሽ ነበር ለቲክቶክ። ሶሪ ጠፋሽ ቢባል ደግሞ ጠፋሽ እንዳይሉ ልጅ ይበልጣል። አረቄሽን እየተጋትሽ ነበር፣ አረቄሽን አስታወሽ። አስራ አምስት ቀን እናት እንግዲህ ማማት አመመች ጋሉሽ ኬኳ አስራ አምስት ቀን ሙሉ። በዛ አስራ አምስት ቀን ሙሉ እየወጣሽ ስትጨፍሪን ያየንሽ። ከዛች ባዙ ቃፍ ቱቱ ጋር አብራችሁ ስትጨፍሩን ያየናችሁ። አረቄሽን ስለግን ያየውሽን ንገሪኝ እስኪ። እኔ አሜሪካ ብቻ መኖሬ እራሱ ማለት ነው ያንችን አይምሮ አጭር አስጨንቆታል። አሜሪካን የመምጣት አቅም የለሽ። አሜሪካ መኖሬ እራሱ ማለት ነው ትልቅ ነገር ነው። በሀገሬ ላይ ፈታ ብዬ ቦርቀቅ ብዬ እኔም ሀገሬ ላይ እያለሁ እኮ አልኩሽ። እንዳንቺ በአጃክስ ፓንቴን አላጥብም። አሁን ገባኝ እኮ ለምን እጅሽ እዛ ውስጥ እየገባ እንደምጎረጉር አወቅኩ። ድሮ ፓንትሽ በአጃክስ ስለሚታጠብ አጃክሱ መሰለኝ እስካሁን ይበላሻል። እጅሽ ከዳቦች ላይ አይነሳም አጃክሱ ነው መሰለኝ አጃክሱ ነው መሰለኝ። በአጃክስ ፓንቴና ጥብ ያልሹ አጃክሱ መሰለኝ ስለሚበላሽ፣ በእቃ ማጠቢያ ፓንትሽን እያጣሽ እንዴት እጅሽ እዛ ውስጥ ይጠፋል? ለምን እንዴት አትጎረጉሪ? እንዴት አትጎረጉሪ? እኔና ስታኪ ነው የምትዩ። እነዚህ ቲክቶክ ነዋሪዎች ግን ወይም ሶሻል ሚዲያ ነዋሪዎች ደንቆሮ ይመስሏቸዋል እንዴ? ቴንክ ዩ ደንቆሮ ይመስሏቸዋል እንዴ? እንዲ ማርያምን ጋይስ ደንቆሮ ማናቃት እኮ ነው የምትመስለው። አንድ ባለጌ ቢናገረኝ ከሲስተም የወጣ ሰው ኧረ እባክሽ አሜሪካን ያለ ሰው እንደው ንገሯት የትኛው ዲያስፖራ እንዳጋጠማት እኔ እንጃ። የትኛው ዲያስፖራ ነው የነገረሽ ሰው ከሲስተም ወጥቶ እንትን የሚል አንዳንዶቻችሁ ደግሞ አላችሁ። ወደ ካናዳ ያላችሁ ስም መጠራት ካስፈለገ ያስጠራል። በ በራሳችሁ ሶሻል ሴኩሪቲ ምናምን ጉግል እየከፈታችሁ ምናምን ማስጠንቀቂያ ነው የምሰጣችሁ። ወንጀል እየሰራችሁ ነው ያላችሁት። ንገራችሁ አቶ ካሳዬ አቶ ተስፋዬ አድ በተቀመጠ ወንጀል እየሰራ ነው ያለው። ልንገርህ የወንጀለኛ ተባባሪ እና ፊንገር አጭሽሻለሁ ዛሬ። ልጁ የታመመስበት ሰው አረቄ አይጠጣም ልጁ የታመመበት ሰው በውስኪ እጁን አይታጠበም። ቁጭ ብሎ ያ ሁሉ ስታሳይን ነበር። አንቺ ለነገሩ እኮ ያልነካሽን የምትበይ የቴዲ አፍሮ ሚስት እኮ ያማሽልኝ ሰው ነሽ እኮ። አይቻት ማላቀውን ነክታም ማታቆን ሰው ላይ ደርሳ ማታቆን የቴዲ አፍሮ ሚስት ሳትቀሩሉ እኮ ነው ያማሽ እኮ አንቺ። ምን የቀረሽ ያላማችሁ እኮ፣ ገብርኤልን ያላማችሁ ሰው የለም እኮ አሁን። እኔ ቴዲ አፍሮ ሚስትን ሳትቀር ያማይ ሴትየው ለእኔ መታ መካሪ ልትሆን ትፈልጋለች። እናቴን እሳኝ ያላማችሁ ሰው የለም፣ ሰው የለም። አርቲስ ተው እኔ የንናት አንቺ ሰርጀሪ ምናምን ስላልሽኝ አይደለም። የኔና አንቺ ነገር ዩትዩብ ስለጀመርኩ አንገበገበሽ። ያ ነው ያ ነው ያቃጠለሽ፣ ምቀኝነትሽ። እኔ ያሳየሽ፣ ነገ ደሞ ታኛለሽ። ዩትዩብ ይጀምራለሁ፣ አንላቀቅ። እኔ ዩትዩብ ብቃቴን አሳይችሻለሁ ገብቼ ሰው ማምጣት እንደምችል እይታ ቪው ሁሉን ነገር ማድረግ እንደምችል ብቃት የንታይ ነው። ያለ ፊልተር ዩቲዩብ ላይ አወጡም ወጥቼ አሳየውሽ። ሜካፕ ተለድፋ እኮ ማለት ነው። ሶስት ኪሎ ሜካፕ ከሚቀቡ ጋር እናወራም። እኔ ምንድን ነው የምታጨሰው? የፊንገር ሀሽሽ አለ እንዴ? ሀሽሻቸውን በአፍንጫቸው እየሳቡ ምናምን። እኔ ጉድ ጉድ እኮ ነው። ፈጣሪው እኮ ጉድ እኮ ነው የሚያሰማኝ እኔ። የትኛው ዲያስፖራ እንደምትከተል አላውቅም። ሀሺሽ ለማጨሰም ገንዘብ ያስፈልጋል። በነፃ ስም ብለሽ እኮ አይጨስም። እዚህ ሀገር ገንዘብ ያስፈልጋል። አንቺ ቆሮ ቆራም በአጃክስ ፓንት የምታጥቢ ብቸኛ ሰው አንቺ ነሽ። ጭንቅላትሽን ነው ብሎንሽን የፈታውትን የቤታ ብሎንሽን። ማቲ ደህና ነው። ማቲዬ ደህና ነው። ማቲ ደህና ነው። እንዴት እንደተቀን ቅናቷ፣ እግዚአብሔር እንገስ ብትሰማት ቅናቷ ምን አማራ አሽሙር ይወዳላለች እኮ እቺ ደንቆሮ። እና ማታዲያ የታባቷ ዘሯ ስላልሆነ ትለዋለች። አማራ አሽሙር አይወድም። አማራ ደፋር ነው። ጦርነት ላይ እንኳን አማራን ማህበረሰብ አይታችታል። ፊት ለፊት ደረቱን ለጥይት የሚሰጥ ማህበረሰብ ነው። ወዲህ ወዲህ የማይል ማህበረሰብ ነው። ከየትኛው አማራ ክልል እንደሰማችና እንደመጣች የታባቷ ታውቀዋለች አማራን ቆረቆራም ደግሞ ምናል፣ ድሮ ከአንገታቸው በላይ እኔ እኮ ድሮ ማለት ነው። ሶስት መቶ ሰዎች ማያቸው ከድሮም ጀምሮ ነው እይታ ነበረኝ። አንቺ ቆረቆራም ፖለቲካ እያወራው ራሱ እይታ ነበረኝ፣ እይታ። አንቺ እኮ አድናቂሽ ነኝ፣ ሎዛን ስለምታቃጥያት አድናቂሽ ነኝ፣ ዶዛን ስለምታ አቦ፣ ኔትወርክ እያዘኝ ነው ያኛው ስልክ ላይ ልግባ እያዘኝ ነው። ጋይስ አለው በደንብ ታያለው ዳልቻ ደክሏታል። ዳልቻማ ሙሙ ይወደን ይደክላታል። ይታይ አለ ታብታብ አድርጉ። ሀሪፍ ነው። ኦኬ። አይ እዚህ ጋር ይጻፉልን ስለሆነ ትታያለሽ። ኦኬ፣ ኦኬ። እሺ እና ፊንገርዬ አጨሽሻለሁ። አይምሮሽን አንድ አድርጊው። ወይ ልጅ አላት ቤታ በይ፣ ወይ ልጇን ክዳለች በይ። ልጅ የላትም ልጅ ስለሌላት የልጅን ስሜት አታቆምት ያለሽ መልሰሽ ደሞ አዙረሽ ደሞ መልሰሽ ደግሞ አዙረሽ ደግሞ መልሰሽ ደግሞ ምንት ያለሽ። ልጇን የካደች ንፍጣም ዝምባም ዘረ ዝምባም ከእንጀራ እናቶችሽ ጋር ከምን ጋር ትገናኝ? ቢያንስ እንኳን እኔ እንጀራ እናት አለሽ ብለሽ ብትናገሪ። ማን እንዳንቺ በ14 ዓመቷ ጠላይ የሄደች እናት አይደለችም። እንትን ያለችው ውጭ ብላ ስደት የላከችኝ አይደለችም። ገባሽ ሰው እንዲያዝንልሽ ኑሮዬን ለማሸነፍ አረብ ሀገር ተሰድጄ አንቺ ብቻ ነሽ እንዴት ተሰደድሽው ግማሽ በግማሽ ህዝብ ተሰዷል እኮ እኔ እኮ ስሚ በሰው ሀገር ላይ እንኳን እንደዚህ አምሮቢ ነው የምኖረው በሰው ሀገር ላይ በሀገሬ ላይ ደግሞ እስኪ ጠይቂ ሂጂ ዘር ማንዘሬን ጠይቂ የማንዘር እንደሆንኩኝ በሀገሬ ላይ ሄደሽ ጠይቂ በሀገሬ ላይ የምን የምን ዘር እንደሆንኩኝ በሀገሬ ላይ ሄደሽ ጠይቂ በሰው ሀገር ላይ ይታያችሁ፣ እንግዲህ በሰው ሀገር ላይ እንዲያምሩብኝ ፏ ብዬ። በሰው ሀገር ላይ ቤት መግዛት አይጠበቅብሽም። በሰው ሀገር ላይ በሬ እያረርሽ መብላት አይጠበቅብሽም። ማንኛውም እዚህ ስደት ይጡ አሜሪካ ሁናቸው አንዳንድ አበባ ትላላችሁ። እንኳን እኔ ቤት አይደለውም፣ አፍሪካዊ ከሀገር ተሰድጄ መጣሁት፣ አይደለም ነጭም እየለመነ ነው ያለው። ለነጭ የተፈቀደለት ላኛ ለእንትኖች ያልተፈቀደለች ገንዘብ በየትኛውን ቦታ አንቺ፣ ገንዘብን በየትኛውን ቦታ ማግኘት ነው የምትፈልጊው? ሴት ሸጠሽ ምንድን ነው? ቱርክ ላይ ሴት እያሻሻጥሽ አይደለ? ባለትዳርን እየነጠልሽ እያሻሻጥሽ ምናምን ገላሽን እየሸጥሽ ቱርክ ላይ። ስምሽን እኮ ነው ሊያ ብሾ ነው የምትባየው ቱርክ ላይ። አረቄሽን እያንቃረርሽ ምናምን ኖረሽዋል። ገንዘብን ለማግኘት ነው አይደል? ውሸታ ምኮነ ጨርሱ አስቀዳዳ ብዛቱ የሁሉ ነገር ኑሮሽን ለማሸነፍ የሁሉ ነገር አድርገሻል። ገንዘብ ለማግኘት ነዋ፣ ለገንዘብ ነው። ልስራውም ላምጣውም ግን ከአንቺ በላይ ይኖራሉ አልኩሽ። እሱ ነው ልዩነታችን። ሁለት መቶ ዶላር ወደ አንቺ ሲደርስ ብዙ ሆኖ ተዘርዝሮ ስለሚመጣልሽ የኖርሽ መስሎ ነው የሚታይሽ። ለቃቃሚ የገንዘብ ሱስማ ቢኖርብ ቢኖሮ ተቸግሬ ተርቤማ ቢሆን ከዩቱብ አታጭኝም ነበር። ስላልቸገረኝ ስላልተራብኩኝ፣ ስላጣው እግዚአብሔር እግዚአብሔር ይመስገን። እግዚአብሔር ያለልኝን በረከት በበረከት አድርግልኝ። ስላጣው አንቺ ስግብግብ ሆዳም ስለሆንሽ፣ ለሰው ስረጃ አናይ፣ ለሰው ስትሰጪ አናይ፣ እርዳታ ላይ ስትሳተፊ አናይ። ሆዳም ነሽ። ከሆድሽ በስተቀር ምንም የምታውቂው የለም። ሆዳም ላኪ ለጻልጅ ዶሮ ወጥ ቀቅለሽ የምትሰጪ ሴትዮ በርበሬ ዶሮ ወጥ ሰርተሽ ደግሞ ደህና ነገር እንደሰራኝ፣ ለልጄ ዶሮ ወጥ ሰርቼላ ፍርጅ አስገብቼ በርበሬ ቂቷ እስኪቃጠል ድረስ ለአንድ ሕፃን ልጅ በርበሬ እያጠጣሽ እየሰጠሽ ኑሮ የኖርሽ ይመስልሻል? እከክ ለምን ኖርሻ? በቃ ብርቅሽ ነዋ። ሁሌ ዶሮ በልቴ ስለማታቂ፣ ሁሌ ዶሮ ለልጅ የምትሰጪው። በልቶ ያደገማ ለልጅ የሚሰጠውን ጠንቅቆ ያውቃል። አንጀቱ አይችልማ። ይህን በርበሬ ታቢያታለሽ፣ ቂቷ እስኪለበለብ ድረስ ህጻልሽ ናት፣ ሆዷን ታሳመሚያለሽ። ቴንኪው፣ ሰብስክራ የምታደርጉ ካሮት ነው የምትል? አዎ ካሮት ድንች፣ ለጤናም ጥሩ ነው፣ ለጭንቅላታቸውም ጥሩ ነው። ይሄን በርበሬ እያጠጣሻት ነገ ስትነሳ አንቺን ነው የምትተካው። በልተሽ ስላላደግሽ እኮ ነው ብርቅ የሚሆንብሽ ምግብ ብርቅሽ ነው። እኔ አሁን ይሄ ካልዘጋብኝ ማርያምን አሳያቸዋለሁ ፍየል ማረድ ነገ ካስፈለገኝ ሂጄ አሳርጄ እመጣለሁ። እዚህ አሜሪካን ሀገር ምግብ እርካሽ ነው፣ ይደፋል። እናቴን ይንሳኝን፣ እንደው የሚደፋው ምግብ ኢትዮጵያ ውስጥ እንደው እግዚአብሔርዬ፣ ቢቻል ኖሮ በላኩት ነው የምለው። አሜሪካን ሀገር ምግብ በጣም ርካሽ ነገር፣ ይደፋል። እናቴን ይንሳኝን። ለምግብ ማንም አይሰፈሰፍም። እዚህ ሀገር ሰው ልጅ ለጤናው ነው የሚጨነቀው። አሜሪካ ሀገር ለጤንነታችን ነው የምንጨነቀው እንጂ እናቴን ሳይ ለምግብ አንጨነቅም፣ ለሆድ አንጨነቅም። እረ ንገሯት፣ በማምላክ ስም ምግብ፣ እኔም ዛሬ የበላሁት ምግብ ነገ ደፈዋለሁ። ዛሬ ሆኑ ደፈዋለሁ። ለምግብ እንዲስፍስፍ ህሊናችን ካልወቀሰን፣ ኃጢያት ነው ብለን ካላሰብን፣ በመጠን ነው ምግብ የሚሰራው እዚህ ሀገር። ነጮች አላያችሁ ምግብ ሲገዙ፣ አንድ አባ ፍሬ ሽንኩርት ይገዛሉ። አንድ አባ ፍሬ ሽንኩርት፣ አንድ አባ ፍሬ ሽንኩርት እኛ በሀገር ነው ገዝተን እንዲምንመጠ አ አንዳባሽ ምግብ ብልትዛው ከስርትርት ነገም እንደዛ የተለያየ ምግብ በትንሹ በትንሹ በመጠኑ። ለምን ለጤናቸውን የሚያስብ ስኳር አለ፣ ግፊት አለ፣ ብዙ ነገር አለ። የሰው ልጅ እዚህ ሀገር ለጤናው እንዲሚያስበው ለምግብ አያስብ። ፍየል ማረድ ነው። ይኸው አሜሪካን ሀገር የሚኖሩ አለ ትቀርቢያት የለ ማሜ ትንገርሽ። ፍየል እንደ ማረድ ቀላል ነገር የለም። እኔ ስንት የኢንስታግራም የለ እኮ ስቶሪ ፖስት አለ አሳርጀው። እግዚአብሔር ምስክሬ ነው የምላችሁ ፍሪጅ ውስጥ አልኳችሁ ቆራርጭ ቆራር ተቆራር ተቆራ በላስቲክ ተቀምጠው የሚበላው አቶ ነው የምጥለው። እናቴ በጣም ደሞ ርካሽ ነው። ይሄ በመርፌት ተወጋ በምናምን የደለበ አይደለም። ከዋናው ቦታ ሄደን የምንገዛው ብርቅ አይደለም ምግብ። አንቺ ሆዳ ሞጣት፣ ክለብ ሞጣት። አሁን ክለብ ሞጣትን ያቅቶኝ እግሬ ታስሮ ምናምን ቤት ታየኔ። እንኳን እንዳንቺ አይነት እንኳን ማለት ነው ፊቷ የተጣመመ ጎርጓሪ እንኳን በየክለቡ ወታለች። አገሬ ላይ በሆን አሳይሽ ነበረ በሰው ሀገር እንዲያማረብኝ ሀገሬ ላይ ቢሆን አሳይሽ ነበር። በሀገሬ ላይ እየበላው እየጠጣው እንዲያቁ አንቺ ሀገር እያለው ለምግብ አልንሰፈሰፍም። አሜሪካን ሀገር ልጆኝ እንኳን ናቴን አሜሪካን ሀገር ያሉትን ኩኪ፣ ጣፋጮች ምናምን ልብሶ ኢትዮጵያን ነው የጨረስኳቸው። ይሄው እንግዲህ አክስቶች ያሉ ያጎቶች ልጆች ያሉ ሰው ይመለከተኛል አይደለ? ምንን ማያቀኝ የለም። የድሬዳዋ ህዝብ አይኝ አባቴ ምን አይነት ስራ እንደሚሰራ እንደነበር ለአንቺ ልጅ ወኛ አልኩሽ እኮ ከአሜሪካኖች ጋር ነገርኩሽ። አባቴ የሚሰራበትን የአሜሪካን አርሚ ሲቪል አፌር የሚባል እዛ ነው የሚሰራው። ኩኪ ምን ምን ምን ጨርሻቸዋለሁ፣ በልጅነቶቼ ነው የጨረስኳቸው። እናቴ ሊንሳይ ብርቄ አይደለም። ለእኔ እኮ ነው የምልሽ። መውጣት አሳየሁሽ እኮ ክለብ መውጣት ትልቅ ነገር ነው። ሰው ማግኘት ትልቅ ነገር ነው ለአንቺ። ሰው ሀበሻ ቤት በልተናል ጠጥተናል። መዝናኛ ያለሄድኩበት የለም ያለሄድኩበት ይሄ መፖሰትም ካስፈለገን ካስፈለገ ስቶሪ ላይ ፖስትላችኋለሁ። እናንተ በፔጃችሁ ታግ ያረጋችሁ ስለ ቦለኳት ታግ ያረጋችሁ እንትን በሉት እሺ። አሳይጓትኝ ስሟን ታግ ያረጋ ሜንሽን እያደረጋችሁ አሳይጓት። ካስፈለገ ፖስትች ብቻ ያሳይሻለሁ። ቤታ ለኔ ብርቄ አይደለም፣ መብላት ብርቄ አይደለም፣ መጠጣት ብርቄ አይደለም፣ መልበስ ብርቅ ያለ አንቺ ነው። በፓን በፓን ምደው ባጃክስ ፓንቱን ሲያጥብ ላደገ ሰው ሁሉ ነገርሽ ብርቅሽ ነው ቤት ብርቅሽ ነው። ኑሮ ብቅ እኔ በሰው ሀገር ቤት ኖረኝ አልኖረኝ ምን አሁን ሰው ሀገር የመታወቅ የሰው ልጅ እኮ ሊለወጥ ነው። ቤትሽ እንዲሆኑ በሰው ሀገር እኔ ሀገር የሌ ልምጣና ሳይሻለን፣ ሀገር የሌ ልምጣና ሀገሪቷ ሰላምቱንና፣ ሀገር የሌ ልምጣና ሳይሻሉ እኔ እስኪ አንቺ አቅም ካለሽ ብር ካለሽ አሜሪካ ነኝ አሜሪካ ነኝ። አቅም ካለሽ ሊሽ እስኪ ገንዘብ አለኝ አቅም አለኝ እኔ እስኪ አሜሪካ ወንድ እኮ ነሽ ወንድ ከሆንሽ አሜሪካ ነይ። ይመጣሉ እኮ ገንዘብ ያላቸው ሰዎች እኮ መመቃቸው ገንዘብ ያላቸው ሰዎች እኮ አሜሪካን አገር ይመጣሉ። ወንድ ከሆንሽ ነይ እስኪ አንቺ አሜሪካ ቅም ካለሽ ወንድ ነሽ። አሜሪካ ለመግባት ብለሻል አይደለ? ጀርመን ለመግባት ብለሻ እን አንዴ በቱርክ አንዴ በምን በሽቦ ውስጥ በጣሪያ ውስጥ በአሸዋ ውስጥ ቂጥሽ አሸዋ እየቃመ ጉጉባ እየጠጣሽ አይደል እንዴ በባህር በምን እያልሽ ከሀገር ለመውጣት የምትሰደጁ ኢትዮጵያም እኮ ልትቀመጭ የቻልሽው እኮ ስላልተሳካልሽ ነው። ቱርክ ሀገር ውስጥ ስንቱን አጫርሰሽ፣ ስንቱን ተሸር አሸራሙጠሽ፣ ስንቱን ሸጠሽ ቱርክ ሀገር ሊያ አብሾ የተባልሽው እኮ ለዛ ኮ ስምሽ እኮ ቱርክ ሀገር እናቴ ሊያ አብሾ ነው። አረቂያም አምቡላ ቱርካዊ አይቀርሽ ምናዊ አይቀርሽ እኔ እዚህ ቲክቶክ ላይ ስቀምጥ አንዱ ቤታን እንዲህ ነጭቻታለሁ እንዲህ አለብኝ ብሎ ይኸው ስድስት ዓመት ሙሉ መቼ ሳሁን የመጣው ኤአይ ያለ ኤአይ ያሰረታችሁ ቤታ ናት ብላችሁ ይዛችሁ ካልመጣችሁ በስተቀር ስድስት ዓመት ሙሉ አም እዚው ስድስት ዓመት ቲክቶክ ላይ ያለው ኢንስታግራም ላይ ያለው አንድ ሰው መጥቶ ቤታ ይኸው እንዲህ ስጎረጉር ስትፈነግር እንዲህ ስትሆን ብሎ የመጣ የለም። አንድ ሰው ክብሬን እጄ ጠብቄ ያለው እንዳንቺ አይደለም። ጎርጓሪ ጎርጓሪ ፈንጋሪ አሁን ድሮ ያኔማ አማራ ይናቃል። ራስሽ እኮ መስክረሻል። ኢንስታግራም ላይ ያለች ትጨፍር ነበር ትዝናና ነበር። እንዴት ፖለቲካ ውስጥ ሁሉ እንደገባች አላቅም አልሽ፣ መስክረሽልኛል። ስለ ጠላሽኝና ስለ ተጣላሽኝ እኔን ለመጣለሽ ሰው እኮ ይታዘባል። አንቺ ደንቆሮ፣ አንቺ ባልቴት ጋለሞታ፣ የሴት ወራዳ። ደግሞ ቁጭ ብላ እሷ መካሪ ልትሆን ትፈልጋለች። ልጅ ያለ ሰው አይጎነጉርም። ልጅ ያለ ሰው አትመጠንሽን ቤት ኖ ጌይስ ይ እግዚአብሔር አሁን እናንተ አትፋቻት እንትን አላቸው። እንግዲህ ተመልከቱ፣ እኔ ድምጿን ራሱ መስማ እኔ አራት ሺህ ሰው ይዤ ነው ምቀጠቅጥሽ። ልዩነታችን ስምንት መቶ ሰው ይዘሽ ነው የምትቀጠቅችው። ሶሻል ሚዲያ ላይ ከኔ በፊት ነው የምትታወቂው። ተመልከች አትቅኒ ሰው ከኋላሽ መቶ ሲበልጥሽ ልትሞች። እኔ ብቻ ልታወቅ፣ እኔ ብቻ ልጠራ፣ እኔ ብቻ ልደነቅ። አፈር ያስደነቅሽ፣ አፈር ጉርጓር ግቢ ጎርጓሬ ይሄውና እኔን ነው የምትሰድበው። 800 ሰው ነው የሚያይሽ። ከአሜሪካ ሲስተም ውስጥ ወጥቶ ቤት ውስጥ ቁጭ ብሎ በኦንላይን የማይምነቷ ማይም፣ ተመልከቱት። ቤት ውስጥ ቁጭ ብሎ ቤትም ለመኖር እኮ ሳይን ለማድረግም ለመኖርም እኮ ሲስተም ውስጥ መኖር አለብሽ እናት። የትኛው ነው ከአሜሪካን ሲስተም የተባረረ አፓርትመንት ወይም ደሞ ሀውስ ውስጥ ወይም ደሞ ታውን ሀውስ ውስጥ ተከራይቶ የሚኖረው? የትኛው የትኛው የትኛው የትኛው የትኛው ዲያስፖራን የነገራት? በፈጣሪ ከሲስተም የወጣ ሰው አስቡት። እንግዲህ አሜሪካን ሲስተም የተባረረ ሰው ስትኖሩ ቤት ውስጥ የትኛው ነው ቆይ እንትን ያለሽ? ለአፓርትመንት እንኳን ወይም ደግሞ ምንድን ነው ሩሜቶ እንኳን ሰው ሆኖ ለመኖር ሁለቱም ፈርሞ መግባት አለባት። ጸጥ በለሽ አትገቢም። የትኛው ዲያስፖራ እንደነገራት? ደደብ ናት ግን በኢየሱስ ስም። ትምህርት ቤት አልቆጠሽ መስኬ ትምህርት ቤት ውጤታችን እናሳይ፣ በመድኃኒዓለም አንቺ ጎርጓሪ በመጎርጎር አንደኛ ነሽ። በመጎርጎር ትበልጭኛለሽ እኔ አምናለሁ። በመጎርጎር አንወዳደር አንቺ አልኩሽኝ። አባን ሰጥቼሽ፣ አባን ሰጥቼሽ፣ እኔ እስከ አስራ ሁለት ያክፍል ተዩ፣ ሌላውን እስከ አስራ ሁለት ያክፍል ላሳይሽ፣ አንቺ ማለት ነው በትንሹ በትንሹ የስምንት ያክፍልሽን አሳይ፣ ሚኒስትሪ ወይ ማትሪክ የወሰድሽበትን የኢትዮጵያ ያሳያሉ። ይኸው አደባባይ ፊት ቃል ለምድር ለሰማይ፣ ይኸው ቃል ለምድር ለሰማይ ቃል ለምድለን ስለሰማይ ይኸው እግዚአብሔር ምስክሬ ነው። አሳያለሁ፣ አሳያን። አንቺ የትኛው እውቀትሽ ህዝብን መምራት እንደሚችል አሳይ። እኔ እስከ አስራ ሁለት በጥቂቱ እስከ አስራ ሁለት ላሳይሽ፣ አንቺ የስምንተያ ክፍል ማትሪክ ወይ ሚኒስትር የጨረሽበት ወረቀት አሳይ። አሰርተሽ እንዳታመጪ አሰርተሽ። ኢትዮጵያ ውስጥ በድንች ሁሉ ተቆርጦ በድንች ሁሉ እንድየተመታ ይታለፋል። ይኸው እግዚአብሔር አባን ልስጥሽ፣ አባን ሰጥቼሽ አንቺ ስምንት እኔ 12 እናሳይ፣ ተዩ የሌላውን ይቅርልን፣ ኮሌጅ ምናምን ተዩ እናሳይ። አንቺ መሃይም አንቺ ድልብ መሃይም ግፍሽ ቤታ። እኔ ወላችሁ እናቴን ይንጽው እናቴን ይንሳኝን። እሷ ካሳየች ማለት ነው። እኔ ይሄው ባለፈውም ነግሬያችኋል አይደል፣ ያቴቴ ከሰባት እንትን ያለች፣ ከሰባት እንትን ያለች ሲል የኢትዮጵያ የሚኒስት የማትሪክ እና የሚኒስትሪ ውጤቴን አሳየውታ አይደለ። አሳይ እስኪ፣ ያንቺ አሳይ ነገ ነው። አሳይ። ሌላ ጊዜ አልሰጥሽም። ለምን ልታሰሪ ምናምን ትችያለሽ። ኢትዮጵያውን ማታ ነው፣ ጠዋት ስትነሽ እስኪያሳይ ወተሽ አንቺ ዩቲዩብ ላይ ማሀይም የትኛው ጭንቅላትሽ ነው ነው ህዝብ የሚመራው በአጃክስ ፓንት ማታ? ይሄ ማህበረሰብ ኢትዮጵያ ውስጥ ያለን በአጃክስ ፓንታችሁን የጣውያሽ ዳቧቸውን አቃጥለሽ እንዳትጨርሽ። ወይምስ መጎርጎር ነው በስታይል የምታስተምራቸው? እግሬ ደሙ የዳቧ ጥቁረት በኢየሱስ ስም ኮ ኮመንት ነው የሚያስቀኝ። ወይ ጎርጓሪ ፈንጋሪ ይላሉ። ቆይ ማሮች እንሄድበታለን። እናንተን የሚመክር ሰው ተገኘ ብላችሁ እና አንቺን ያዳምጡ እንደው እኮ እግዚአብሔር እንዴ! ጸራሷን እንዴ ነው የምታየው? በቃ ይተማረጨዋ። በቃ ስለ ህክምና መታወራ፣ ስለ ኑሮ ማማ መታወራ፣ ስለ ጥሩ ጥሩ ትዳር መታወራ አይመስልም። እናንቺን እናዳምጥ። አንቺን ብናዳምጥ የባልና ሚስት ማለያየት ነው። አንችን ብናዳምጥ ሆድ ነው አጋሰስ ነው። ከነ ፀጉሩ ስትበይ፣ ከነ ዝንቡ፣ ከነ ቱሃኑ፣ ከነ ዳቦች ስትበይ የምናይሽ መጎርጎር ነው። ምንድነው ከአንቺ የምንማረው? እኔ እኮ ከሷ አምረው ምን? ቢያንስ እኔ አዝናናለሁ፣ ቢያንስ እኔ አስቃለሁ። ማህበረሰብ ቢያንስ እኔ አዝናና። እስኪ እውነት መስክሩ፣ እንደ እውነት ለፈጣሪ መስክሩ። ምጣሉኝ ሁሉ ሳይቀር ከኔና ከፊንገር ማነው የሚያዝናናችሁ? እኔ እንዳውም አሁን ሲሪሶኝ እየሄድኩባት እንጂ ማን የሚያዝናናችሁ? እናቴን ይንሳል። እኔና አንቺ የኔን እኮ ስታይል እኮ አሁንም አረግሽ እኮ ደሞ ወገቤን ማለት ጀምር ያለው ሰሞኑን፣ ወገቤን ሁሉ ማለት ጀምር። እንደው ሁሉም ኮፒ አርገሽ ሁሉ ወቅ ኮፒ አርገሽ። እኔ ወገቤን የታመምኩትኝ ስለምቀመጥ ነው። እንደዚህ አንቺ ወገብሽን የታመምሽ ስለምትፈነግሪ ነው። ልዩነት አለው። እኔ እንዴት እያረግሽ እንደ እየዞርሽ የሚሆን የምትፈነግሪ በጎን የሚሆን በቀኝ የሚሆን አላቅም። የምትፈነግሪው ወገብሽ ታሟል። የእኔ ወንበር ነው ወገቤን ያሳመመው። ታጥባ ምን ተታጥና ምናምን አባሽ አስቀናሽ አየሽ አይደለ አየሻል። አሜሪካን ሀገር ውስጥ ማለት ነው። እስኪ ምን ጩኬት መጥቶ ነው። በይ እንግዲህ አሜሪካን ሀገር ውስጥ ሰውን እያየሽ ነው አይደል? እየሰራ ምናምን ነው የሚኖር። እኔም ቤታ ተመልከች፣ እኔ ዩቲብ እንኳን አልሰራበት። የምሸጣቸውን እንኳን እቃዎች አውጥቼ አንድ ቀን ሸጬ አላውቅም። ጌም እንኳን ይኸው በየቀኑ ቁጭ ቀጠዋት እስከ ማታ ጌም ብቻ አልቀጠቀጥም። እስኪ ምንጩኬት መጥቶ ነው አሜሪካን ሀገር ላይ ማናት እሷ እንዲተቀምጣ ሽር ምትን የምትለው ለምሮ ትራምፕ የማያባርራት በሽ። እስኪ ጠይቂ ጠይቂ። እስኪ አሜሪካን እንደ ሀበሻ እንደ እሱ አይነት ሀበሻ ደንቆሮች እኮ የሉም። እኔ ሁሉንም ሳይሆን እሷ የሚከተሉት አይነት አሜሪካን ተቀምጣ እንደ አበባት ትለምናለች። ነጩም እየለመነ ነው። እንኳን እኔ ቤት ታየው፣ ስንት ፎሪነር ቢለምን ምን ችግር አለው? እንዴት ከሰው ሀገር ተሰደን እኮ ነው የመጣ ነው። ከሀገራችን ተሰደን የመጣ ነው ልንለምን መስሎኝ? ከሀገራችን ተሰደን የመጣ ነው ልንሰራ መስሎኝ። እኔ እናት ቂጤ እስኪላጥ ሰርቻለሁ። ይበቃኛል፣ ይበቃኛል፣ በቃኛል። ቤታ ይበቃሻል። ይህንን ህዝብ አዝናኝ ቁጭ ብለሽ ሰራን እኮ በቃን እኮ ዌርሃውስ አልቀረን ስቶር አልቀረን ምን አልቀረን፣ ሰራን፣ በቃን። ቆረቆራ እድሜ ልክሽን አንቺ የምትፈልጊ እድሜ ልክሽን ዌርሃውስ ውስጥ ቦክስ እየገፋውኝ ወይ ደግሞ ስታከሮኝ እየደረደርኩ ቀኑ ሙሉ እንድቀር ነው። አይሆንም። እግዚአብሔር አንቺን የመሰለች ቆንጭ ልጅ እኔ ገመጥ የምትደረጊ ልጅ ቤታየኔ ፍቅር ለምን ሲባለው ዌርሃውስ ውስጥ እግሮሽ የሚቃጥ ነው? ቆጨበይ ብሎ ፈጣሪ እንደዚያ አደረገ። አትቅኝ አትቃጠይ። ለምን ሁሉንም አሜሪካን ስታይ ግብብ መሳቃ እየጎተቱ ነው የምታያቸው ወይ የአስራ ስድስት ሰዓት ነው የምንሰራው። ሄላ ሄላ፣ በኋላ ደውላለሁ። እንደዛ ነው አን የጠበቅሽው? እኔ ልታስፈጋ አይሆንምማ፣ አይሆንም። ምሳቃ እውነቴን እኮ ነው። ስድስት ቁርጥ ምሳቃ ውስጥ ይሞላሉ። ከዛ በኋላ እህ ቤተሰብ ሲደውል ቆይ፣ ቆይ፣ ቆይ፣ ቆይ፣ ቆይ፣ በኋላ ደውላለሁ። ቆይ፣ ቆይ፣ ቆይ ስራ ላይ፣ ስራ ላይ ነኝ። አረ አለቃዬ መጣ፣ ልባረር ነው። አልልም። ምኞትሽ እሱ ነው፣ ከሶሻል ሚዲያ እንድጠፋ አልጠፋ። እግዚአብሔር ይሄ ታለንትሽ ነው መኖር ያለብሽ እንዲህ ነው ብሎ ሰጥቶኛል። ቅብርር ብለሽ እኔ ስመጣም አልተ